ሆድ ያባውን በቅል ያወጣዋል ላለ ያገሬ ሰው ልክ ልኳን ነግራችኋት፣ በአፏ ገብታችሁ በቂጧ ወጥታችሁ። በስማ እኔ ቦን አላደርገውም ፕራንክ ነው ቢሉኝ እንኳን በፍጹም። ምክንያቱም ከተለያየ ሰው የሰሙትን ነው፣ ትክክለኛ ያለውን ነገር ነው። ልክ ልኳን ያስታጠቋት ማለት ነው። አስለቅሰዋት ተሸኘች ብለን ካልን በኋላ ፕራንክ ነው አላሏትም። አይ ፕራንክ፣ አይ የእናንተ ፕራንክ ህይወት በቃ እንደዚህ ነው። ለማንኛውም ግን ሰላም ጤና ይስጠልኝ፣ ውዴት ጫናል ተከታታዮቼ። በዓለም ዙሪያ የምትገኝ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይደረሳችሁ። ሰላማችሁ እንደመድራ ብፍፍርፍ ይበልልኝ። ድራማቸው እንደቀጠለ ነው። ለማንኛውም ግን ሰብስክራይብ እያደረጋችሁ እንሩጥ ማለት ትፈልጋለኝ። ሀሳብ አስተያየታችሁንም ልክ እንደዛው በኮመንት መስጫ ሳጥን ላይ አስቀምጡልኝ። ይጠቅመኛል፣ እማርበታለሁኝ፣ የተሳሳተ ካለ አረምበታለሁኝ። ቪዲዮንም ከመጀመራችሁ በፊት ላይክ ላይክ ላይክ ላይክ እንዲሁም ደግሞ ለሌሎች ሼር አድርጉ። ይች ልጅ ምንድን ነው ያለችው? ደግሞ ምንም ብላ መጣች ምናምን ብለው ይከተሉኝ። ሼር አድርጉልኝ፣ አትጎዱበት አትከፍሉበትም ማየታችሁ ካልቀረ እንደዛው ማለት ነው። ለማንኛውም እሩታ የፈለገችውን ህዝቡ የፈለገውን የአብርሃም ቤተሰቦች የፈለጉትን የአብርሃም ጓደኞች የፈለጉትን በአጠቃላይ ለሔርሜላ ዛሬ ብሩክና አብርሃም ልኳን አስታጠቋት። ትላንትና ፈረንጁና እዩ ልኳን አስታጠቋት። በስማ እኔ ቦል ለደቂቃ ብሬ አልቆምም። ለደቂቃ አስለቀሷት እኮ ትናንትና፣ ፈረንጁና እዩ በስነ ስርዓት በቃ ያለውን ነገር ልኳን ነገሯት። ፕራንክ ነው አሏት። ያው እሷን ፕራንክ መሆኑን እንትን ብላ ተነጋግረውበት ማለት ነው፣ ግን የሚፈልጉትን ነገሯት። አልገባትም ልጅቷ ማለት ነው። አብርሃሙላ ሳይቀር ብው ብሎ ጥሎ ሄደ። ዛሬ ደግሞ ቀጠሉና ብሩክና አብርሃም ህዝቡ በትክክለኛ ትክክል ነው። ቤተሰቦቹ ሁላ ሳይቀሩ ባለቤቱ ሁላ ሳትቀር ህዝቡ ሁላ ሳይቀር ጓደኞቹ ሁላ ሳይቀሩ በአብርሃም በጣም አዝነዋል። አብርሃምን ልኩን ነግረውታል። በአብርሃም በጣም ብዙ የተከፉ ኢቨን አሁን ነው እየተደባደቡ ያሉ ጓደኛ ማች ላሉ። ግን ዱንዙዝ ነው እሱ ዱንዙዝ ደንዝዟል። ንግግሯን እያያችኋት ከሆነ። ላንተ ልዩ ስሜት አለኝ እወድሃለሁ። ስሜትሽ ምንድን ነው? ስሜትሽ ለምን በግልጽ አትናገሪ? የጓደኝነት ስሜት ወይስ የፍቅር ስሜት? አንዱን ግለጪ፣ ነገሬያቸው እስኪ እስቲ እንግዲህ አቤል ደግሞ ምን እንደሆነ አላውቅም፣ የዋሸችኝ ነገር አለ ምናምን ብሎ ደግሞ ተንፍሶ አለ። ሶሊ በነገራችን ላይ ሶሊ ማለት በጣም የትልቅ የትንሽ ትልቅ ትልቅ ጭንቅላት ያላት ንግግሯ፣ ስርዓቷ ፀባያዋ ትንሽ የዋህቴ ብዬሽ አለው የኔ ቆንጆ እግዚአብሔር ረዥም ዕድሜ ይስጥሽ እንጂ እጅ ልኳን እየተነገራት ሰው ሁሉም ሊያንተ ብዙ ተሰድቢያለሁ ተሰደቢያ ገናም ትረገጫለሽ ገና ደግሞ ብዙዎች ረግጡሻል ምን አለፋሽ እውነት ነው ቤተሰቦች ገና መምጣታቸው አይቀርም መጥተው አባትህ ወይሷን ምረጥ ወይኔን ምረጥ ሲልህ ደግሞ የዛኔ አባቴ አንተ አታስፈልገኝ የምታስፈልገኝ ሔርሜላ ናት ብለቅ ትመርጥ ይሆን ሩታ ወይኔ ወይ እሷን ምረጥ ብላ ስትልክ እሷን ምርጫ ውስጥ አታስገቡ አልክ። አሁንም ህይወትክ እየተበጠበጠ ህይወት ትልቅ አደጋ ላይ ያለው በሔርሜላ የተነሳ ነው። ብዙዎች የሸሹክ ለብዙዎች ስልክ አንስተ ሰላም እንድትሆን ያልፈለጉት ያልፈለግከው በመሃልክ ሔርሜላ ስላለች ነው ሩታ በመሃልክ እሷ ስላለችን መጨረሻ እንኳን አልደረሰም እኮ የፍርድ ቤቱ ተፋታችሁ እኮ ተለያይታችሁ እኮ የመጨረሻ ወረቀታችሁ እኮ አልተቀደደም ለሩታ ህሊና ቢኖር ብታስብላት እንደ እናት እንዳለው እህት እንዳለው ብታስብ ቶ ሚስት ሚስት ከጎን አድርገውና እህት እንዳለ እህት ነገ ምን ላይ እንደምትደርስ ብታቅ እናትህ ነገ አይበለውና የሰው ልጅ ሆኖ የማይጋጭ የለም። ትናንት አይጋጩም ብለው ዋው የተባለላቸው ፕራንክ ሲሰሩ የነበሩ ዛሬ ተጋጭተው በሆነ ነገር ተለያይተው እያየን ስለሆነ አይበለውና፣ በአሮጌትና በሽማግሌም ብዙ ብሏል። እንዲህ አይነት ህይወት በህይወት በቤተሰቦች ላይ ቢገባ በእናት አባት ላይ ቢገባ ምንድነው መልስክ? ዛሬችን ልጅ በበደልካት ልክ ዋጋ እንደማግኘት የማይቀር ነገር ነው። ጋሽዬ ነገ መጥቶ ወይ ሔርሜላ ምረጥ ወይ እኔን ምረጥ ይላል። እንግዲህ እኔ ባለፈው የሆነ ቪዲዮ ሰርቼ ነበረ። ለምንድነው እሱ ሽማግሌዎች ለማጋባት ብቻ የሚገኙት? ያጋባሉ ልጅህን ለልጄ ብለው ቤተሰብ ጋ ይመጣሉ፣ ይበላሉ፣ ይጠጣሉ፣ ከዛ የሉም። ለምንድነው በመሃል ገብተው ጸብስ ሲኖር የተጣሉትን አንተምተው አንቺምተው ብለው ሊያስታርቁ ማይችሉት ብዬ ሽማግሌዎችን ለጥፌ ሰርቼ ነበረ። ዛሬ ቢኒ ሽማግሌዎችን እየሰበሰበ ነው ያለው። ረፍዷል፣ ቢረፍድም ግን አልቆመም፣ መቀጠል ይችላል። ያን ሽማግሌዎች ቢገቡ የማንንም ትርኪ ምርኪ ወጠጤ ከመካከላችሁ አስወጥታችሁ ሽማግሌዎችና እንደ ማርክ የመሰሉ ምርጥ ጭንቅላት ያላቸው ንግግር የሚያውቁ አስተዋይ ሰዎችን በመሀላችሁ ብታስገቡ ኖሮ ሔርሜላ ድሮ ውጪ እንደተባለች ወታ ድሮ ቀርታ ነበር። ከመጀመሪያ ስንቴ ውጪ ብሎ አላት ግን እማይገባት ናት ብታፈቅረው ነው ባታፈቅረው እላዩ ላይ ሙጭጭ አላለችም ነበር ባታፈቅረው በተለያየ ቦታ ላይ የሄደች ባልተንጠለጠለችበት ነበረ ስለምታፈቅረው ነው አፈቅርሃለሁ ብላ ብትናገር የሚወርድባትን ውርጅብኝ ስለምታቅ ነው አፈቅርሃለሁኝ ብላ አፏን ሞልታ እስቲል ያልተናገረችው እንጂ ለአንተ ስሜት አለኝ ማለት ምን አይነት ስሜት ነው አንቺ ለሱ ያለሽ ምን የሚሉት ስሜት? የጓደኝነት ስሜት? ጓደኝነትማ ዝም ብሎ ስሜትም እኮ አይጠይቅም። ስት ጓደኛ ነሽ፣ ጓደኛ ነሽ። እነ ብሩክ ላመጡሽ እንኳን ለእናንተም ቦታ አለኝ። ቦታና ስሜት ይለያያል። ለእነሱ ቦታ አለሽ፣ ለአብርሃም ደግሞ ስሜት አለሽ። ስሜትሽን ተንፍሾ በቃ ጊቢና መኝታ ቤት አስተንፍሹ። ስሜትሽን በቃ እሱ ነው የሚሻልሽ። አንዴ በባልና ሚስት ማ ላይ ገብተሻል። ወይኔ ሌላ ሴት ብትሆን ማርያምን ገና ድሮ ጥላ ወታ ነበረ። ውጪ እየተባለች ስንቴ ስንቱ ውጭ አላት፣ ስንቱ ውጭ አላት። ከነ አብርሃምና ሩታ ህይወት ውጭ ተባለች። አብርሃም ውጭ አላት፣ ጓደኞቹ ውጭ አላት፣ ፒፕሉ ተመልካች ውጭ አላት። ብዙዎች የተለያየ ቪዲዮ እየሰሩ ውጪ እባክሽ አሏት፣ ግን የማትሰማ ደንዝዛ የሄደች ድንዙ ሴት ብትሆን ሔርሜላ አላት እስማ በምን ቋንቋ ሲነገርሽ እና በምን ቋንቋ ቢነገርሽ ነው ከሰው ህይወት ልትወጪና ልርቅ የምችል እንዴ? ቢጣሉም ከአንቺ በፊትም ቢጣሉ እኮ ያ የሚያስማማቸው ነገር መጥቶ እኮ ተስማምተው ነበረ። በመሀል ግን አንቺ የምታደረጊያቸው ሀክቶች እንደ ፍቅረኛ እንደ ሚስት እንጂ እንደ ጓደኛ አልነበረም። ያ ኦፍኮርስ ጭራሽ ሊያራርቃቸው ቻለ። አራራቅሻቸው፣ ፍቺ ደረጃ ላይ ያደረሻቸው። አሁንም ገና እንነግራችኋለን። ሰማክም የሰወሬ አልሰማክም የሰወሬ ማለት ነው። አሀ ሰው የሚልህን አትሰማም፣ ራስህ የምትለውን እኮ ነው የምታዳምጠው። ነገ አባትህ የሚልህን አትሰማም፣ ራሴ የምለውን ነው የምሰማው ብለህ ልትሆን ነው ማለት ነው። ከአባትህም በላይ ልትሆን ማለት ነው። በጥብጣ ነው እንደ የጋተች። ኧረ በተሰቀለው ሰው ሁሉ ደስ ብሎት ምናምን መጨረሻ ላይ ከሄደች በኋላ ፕራንክ ነው ብለው ሲመልሷት እናንተ የተሰጠውን ኮመንት ገብታችሁ ብታነቡ ውጪ ነው ውጪ ነው ውጪ ነው ውጪ ነው ወይኔ በስመ አብ እንጂ ሰው ውጪ እየተባለ ሙጭጭ ሙጫ ኧረ በጣም ይደብራል ማርያምን በጣም ነው የሚደብረው እንጂ ቢኒ እንግዲህ አሁን መጨረሻውን እግዚአብሔር ያሳምርለትና ሽማግሌ ይዞ እየተንቀሳቀሰ ነው መጀመሪያ አባቱን አናገረ በእርግጠኝነት ግን ቢኒ ልነግርህ የምችለው አንዳንዴ ሳስበው የኔ ቪዲዮ ላይ ይሰማሉ ያያሉ ብዬ ነው የማስበው እውነት ለመናገር ማለት ነው ማለት አንዳንድ ከማያቸውና ከምሰማቸው ነገሮች ይከታተሉኛል እንዴ እነዚህ ልጆች እያልኩኝ ነው ኦፍኮርስ ለምን አይከታተሉኝም ምናለች ደግሞ ፎቶችን ለጥፋ ሰድባን ይሆን ወይስ መርቃን ይሆን ብለው ሊያዩ ይችላል እና ቢኒ እየሄድክ ያለበት ነገር ተመችቶኛል፣ ግን ልልክ የምችለው መቼም አብርሃም ወደ ቡታጅራ እንደማይሄድ ታውቃለህ። ብትችል ብትችል በድብቅ ጋሽዬን ይዘህ ሄደህ እጅ ከፍንጭ ቤት ውስጥ ካልያዝከው እና ካላናገርከው በስተቀር ጋሽዬ እንደተናገረው ከሆነ ቡታጅራ እንኳን ሄዶ በጠረጴዛ ዙሪያ ቁጭ ብሎ ሳይወያይ እንደሸሸው ነው ወደ አዲስ አበባ ተመልሶ የሄደው ማለት ነው። ስለዚህ አሁንም ጋሽ የሚሄድበትንና ሽማግሌዎች የሚሄዱበትን መንገድ ካወቀ ይሸሻል። ቤቱን ዘግቶ ይጠፋል። ሆቴል ይዞ ወይም ደግሞ ሔርሜላ ቤት ይደበቃል። ስልክ ሲደወልለት አያነሳም። ምክንያቱም ደንዝዟል ልጁ ማለት ነው። ሰው የሰው ምክር ይሰማል። ሰው ሰው የሚለውን ይሰማል። ይሄ በዚህ ሰምቶ በዚህ የሚያፈስ እንዴ ገና ምኑን አይተክ ብዙ ትባላለ። ብዙዎች ብዙ ይሏችኋል፣ ገና ማለት ነው ስለ ሩታ ደግሞ የተናገረው ነገር ነበረ። እዛ ቦታ ላይ እርጉዞና ብዙዎች ጨርቅ ነው ምናምን። እናንተ ለሰው ነው ያረገዛችሁት? ያስረገዝካት ለሰው ብለህ ነው? የሰው ምላስ ሻሽተህ ወይ የሰው ምላስ ወደ ነው ያስረገዝካት? ያረገዘችልን አንተ እርግዝናዋን ለማረጋገጥ ሆዷን አንገፍት? ጣሷስ ሚዲያ ላይ እየለቀቀችው እርጉዝ ነኝ ብላ ለማለት ነው። ያ እርጉዝ አይደለሽም ብሎ ያላት እኮ አሁንም እኮ እርጉዝ አይደለሽም ከማለት ወደኋላ ፕላስቲክ ነው ያደረገችው ነው የምትባለው። በቃ ሌላ ምንም እንትን የለውም። ምክንያቱም ሰው በፈለገው መልኩ መንገድ ስለሚያስበው ማለት ነው። እኔ ለሰው ብዬ አይደለም ህሊናዬን አደባባይ ላይ የሚሸጠው ለራሴ ክብርና ሃይማኖቴን ለማስከበር ስል እንጂ ማለት ነው። እና አቶ አቤላ ደግሞ የደበቀችኝ ነገር አለ ምናምን ብሎ ከሶሊ ጋር እንትን ብለዋል። ከጓደኞቹ ጋር ብዙ ተጣልቷል። ከጓደኞቹ ጋር የማይገባ ድርጊት ላይ ተደራርሰዋል። ያንን ወደኋላ ተመልሶ ሲያስበው ልክ እንዳሉለና እንዳልሆነ እና ከነሱ ህይወት ወጥቶ ሔርሜላን ውጪ ሊላት ብሩክ ጠፍቶ ሲሆን እንደውም ሔርሜላን ራሱ እንደዛ የምር ያላት ነገር መስሎኝ ነበር። ረዥም ጊዜ ሆነኛል፣ አይቼው አላውቅም። እነ ቡቺ ካስፈራሩት በኋላ ማለት ነው። ቡቺ ካስፈራሩት በኋላ ዛሬ ግን በፕራንክ መልስ፣ እኔ እንዳመጣሁሽ እኔ ያስወጣሻለሁ ምናምን አይነት ብላ ያው ባፏ ልክልኳን ነገሯት እንጂ ማለት ነው እና ሶሊ፣ እውነት ለመናገር የልጅ አዋቂ የትንሽ ትልቅ ህሊና ያላት ሴት፣ ደስ የምትል ስርዓት ያላት ሴት፣ በፀባይ በፍቅር የምትያዝና የምትይዝ ሴት፣ ሁሉ ነገር እግዚአብሔር አሟልቶ የሰጣት ማለት ነው እና ቀስ ብላ ነገራቶችን በ በመነጋገር እንዲግባቡ የምታደርግ ሴት ናት። እንደ ግንፍል ግንፍል በማለት ሳይሆን እንደ አንዳንዶቹ በፀባይ ነገራቶችን አንተም እንደዚህ አይደለም፣ አንተም እንዲህ አይደለም፣ በአንተም በኩል ልክ ነህ፣ በአንተም በኩል ልክ ነህ ብላ ልክ የሆኑበትንም ልክ ያልሆኑበትንም መንገድ ተናግራ ለማስማማት የምትጥር ትንሽዬ ልጅ ማለት ነው። ሁኑ እንደ እሷ እንጂ ዝም ብሎ የተገኘውን አድርጎ የተገኘውን ብሎ እውነት ለመናገር የሚያዋጣ ነገር አይደለም። ደግሞ አንዳንድ የውታ ጅራጆች ግርም የሚሉን ነገር በሰላም ነው። ግን ምን ሆኖ ነው ፍቅረኛ እያላት ጓደኛ እያላት ትዳር እያላት ወንዶቹም ሴቶቹም እንደው ያቺ ሴት የኔ ካልሆነች ያ ወንድ ከል የኔ ካልሆነ ብለው እንደ ሙጫ ሰው ላይ የሚጣበቁት? ጭራሽ እኔ የሆነ ነገር ብሆን ተጠያቂ አንተ ነህ። ለአንተ ይወት ተጠያቂ አንተ ነህ እንጂ እነዚያ እነ ፍፄ እና እንትን ሰው ሄ ማነች ሀይሚና ብሩክ የግድ ፍቅረኛሞች ነን ብለው ማለት አለባቸው? በሚያደርጉት እኮ መረዳት ትችላላችሁ ፍቅረኛ ማቾች መሆናቸውን። ወይንስ አደባባይ ላይ እንደ ሌሎቹ ቀለበት ላርግልሽ ስላላት ታገቢኛለሽ ስላ ሰው በሚናገረው እኮ ነው እየኖረ ያለው ማለት ነው። አንድ ጅል የአብርሃም በጋለ ሄል ማነች ሀይሚን ካላገናኛችሁ፣ ወይ ስልኳን ካልሰጣችሁ እኔ ምለው ሀይሚና ብሩክ የምር በአካል ተገናኝታችሁ ምን ሊላችሁ እንደሆነ ብትሰሙት ምን አለበት፣ ለአንዴና ለመጨረሻ ጊዜ አፉን ብታዘጉት ማለት ነው። መቼም በመድኃኒት ያጠጣት መቼም አይገላት፣ አብረህ ብታገኛቸው ማለት አሁ። እናንተ መልስ አሰጡም። በእናንተ ቦታ ደግሞ ብዙዎች መልስ እየሰጡና እየመለሱት ያሉ ልጆች አሉ። ግን አፉን ሊያዘጋው የሚችለው ሀይሚ በአካል ተገኝታ ልክ፣ ከዚህም በፊት ያማ ነው ናታን የሚለው ልጅ አፈቅራት አለ ብሎ እንዳለ በአካል ከሱ ጋር ተገናኝታ እንደማይሆን እንደነገረችው ሁላ አሁንም ለዚህ በአካል ተገናኝታ የማይሆን ነገር መሆኑን ነግራው አፉን ብታዘጋው። ጭራሽ ህይወቴን ባጠፋ ለህይወት ተጠያቂ ናችሁ። አንተ እኔ አንተ እናንተን ብሆን መድኃኒት ገዝቼ እንደዚህ ያቀብለው ነበር። ምክንያቱም ፍቅረኛ ያላትን ሴት ልጅ ስለሆነ እወዳለሁ፣ አፍቅራለሁኝ ብሎ እያለ ያለውና ሙግትና ጸብ ውስጥ እየገባ ያለው ማለት ነው። አንደኛ ከራሱ ጋር ሙግት፣ ሁለተኛ ከብዙ ወይ ከሚያውቃቸው ጓደኞቹ፣ ከሰፈሮቹ ልጆች ጋር የማይገባ ፀን ፍቅረኛ ካላት ሴት ጋር ቤተሰቦቿ፣ ቤተሰቦቹ ከሚያውቁት ሰው ጋር ህዝብ ከሚያውቀው ሰው ጋራ። እንዴ ደረዘዘ! እንዴ ሰው ጭራሽ እያበዱ ነው እንዴ የሚሄዱት? የማይገባኝ ነገር ቢጤያችሁን ፈልጉላችሁም። እውነት እውነት እንደው ማነች ሄ፣ ሃይሚ የብሩክ እንኳን ባትሆን፣ አንተ ስታስበው እንደው ሃይሚ እሺ የምትልክ ይመስልሃል? እንደው እንደው ብናስበው እንኳን ማለት ነው ቆም ብለህ ወደ እራስህ ካስብ ብሮ እሺ የምትልክ ይመስልሃል? ጅል ጅላጅል ብለዋል። ጅል ጅላጅል ጅላንፎ ብለዋል አብይ። እውነትም ጅላጅል ጅላንፎ ሁላ ሄሬዲያ የሚሆነውና የማይሆነውን ቆም ብሎ የማያውቅና የማያስብ እንዴ የምትሰራበት ሌላ ነገር ካጣ፣ ጓደኞች ብዙ የሚሰነ የሚነግሩት ነገር አለ። በዛ መስራትና መቀየር ትችላለ። የግድ ሀይሜኔ ካልሆነች የግድ ሀይሜን ካላገናኛችሁኝ ብሎ እንቧ ከረየው ለምን ገደል አገባ? ይ ወታጅራ ልጆች እውነትም እንደው ገና ናቸው። ማርያምን በጣም ገና ናቸው፣ እንደ አንዳንዶቹ እንደገና ደግሞ ወደ ሌላዋ ስገባ ቃልን ታውቋት እንደሆነ ቃል የናታን ፍቅረኛ፣ እግዚአብሔር ምስክሬ ነው፣ በጣም በጣም በጣም የተመቸሽኝ ገና በንብርክክ ታስኬጀዋለሽ፣ አይደለም ድንጋይ መሸከም። በንብርክክ ክሰሽው፣ በቃ እኔ እምልሻለሁ፣ ክሰሽው። ኮመንት ላይም ክሰሽው የጻፍኩልሽ ነው ያለሁት ባንቺም ሆነ በሱ በሚለቃቸው ብሎ ብሎ ደግሞ ዛሬ ምን አለ? ያቺ ራቁቴ ራቁትን ፎቶ ያነሳች ሽንት ቤት ሻወር ስትገባ ነው አብረሃት ተጋድመን ራቁትን ፎቶ ያነሳች ደግ አደረገችክ። ምን ነው ጭራን ቆልታል ነበር እንዴ እንትናን ቃለን፣ እኔ ከዚህ ያነሳሁሽ። አንሳታ ስለምትወዳት ይሆናል ለጥቅም ብላ ከቀረበች በኋላ ወድሃለች፣ አፍቅርሃለች። አንተ ግን ያንን አልታየህምና በእሷ ላይ ገና ለገና ልጃገረድ አይደለሽም ብለህ ያላረከው ያልሆንከው ነገር የለም። ጭራሽ ከሱ አልፈተርፈ ፎቶዋን በየሚዲያ ላይ እየለጠፍክ በየአስፋልት ላይ እየለጠፍክ እንድትሰደብ እና የሰው መጠቋቋሚያ እንድትሆን አረካት እና ይሄ አምስት ዓመት አለም ለምን አስር ዓመት አያሳሽክም? ያኔ ይገባችኋል እያንዳንዳችሁ ማለት ነው። ቃል እሱን ከከሰሹ ያኔ ሴት ወንዶች ሴትን ልጅ ምንም ነገር ከማድረግ ይቆጠባሉ ማለት ነው። አለበለዚያ ዝም ከተባለ ዛሬ ይቅርታ ብሎ አባት ስር እኮ ሁላ ሄዳ ነው፣ ጉልበቱ ላይ ተንበርክካ እባክህ ይቅር በለኝ ብላ ስትል አባቷን፣ ብሎ ይቅርታ ከአንተ ጋር ሊያስማማ ሲፈልግ እንዴት ትላለህ ብለህ ጥለህ ላይ የሄድከው ዛሬ ምን ታየክ? ዛሬ ምን ተሰማክ? ህግ ጋር ስለቀረበች ህጉን የሚለውን ስለሰማክ? እንዲህ ነው እናንተን ማንበጫ በጭ አንዳንድ የተረገማችሁ ወንዶችን ማለት ነው፣ ስርዓት ይኖራችኋል። ያቺስ ምነው ጠፋች? ገና ይወስ የበላሹን ብር ትመልሻለሽ እንከስሻለን አላልሽም? የጠፋይ ዛሬ እንከስሻለን ሁላ ስትላታ ነበር። የበላሹን ብር በሰላሙ ጊዜ ያደረ ያደረከላትን ገንዘብ እሱን እንድታመጪ ከስሻለ ክሰሳት፣ ከሰሳት፣ አንተም ከሰሳት፣ እሷም ትክሰሰ። እስቲ ማን እንደሚያሸንፍ የዛኔ እናየዋለና በድንጋይ ተሸክመ እባክሽ ይቅርበኝ እያልክ ከምትደፋ ህዝቡን ሁላ ቲክቶክ ላይ ዩቲብ ላይ ህዝቡን ሁላ ይቅርታ እያልክ እንደዛ ሰዓት ሙሉት ድንጋይ ተሸክመ ምክንያቱም ድንጋይን እንዴት ድንጋይ ይይዛል ብላለች። ምድረ ድንጋይ ውላ እንዲህ ነው እናንተን ማድረግ ማለት ነው። ለማንኛውም ይበቃቸዋል። ዛሬ ረዥም ቪዲዮ አደረኩኝ። ይመቻችሁ ማለት ፈልጋለሁ። በዚሁ ቀጥሉበት። ሀሳብ አስተያየታችሁ ሆኖም ኮመንት ላይ ያስፈልገኛል። አበረታቱኝ ማለት ፈልጋለሁ።